ጽልመቱ ቢነግስ ጀንበር ብትቀርብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመላው ዓለም የምትገኙ አሊ በጓዝራቦት ማህበር ማህበረሰቦች እንደ ቅናቱ ከእኛ ጋር አልሐምዱሊላህ፣ እንሆ ዛሬም ለሰባተኛ ዙር የረመዳን የፍጣር ፕሮግራም ተገኝተናል። እንግዲህ አሊ በጓዝራቦት ማህበር በየቀኑ የፍጣር ፕሮግራም እንደሚያዘጋጅ ህዝበፊት ገልጸንላችኋል። ዛሬ እንዲሁ ኮምቦልቻ ከተማ ላይ በአሰን ሀገር በሚገኘው ሀሪማ ላይ የኢፍጣር ፕሮግራማችንን የምናከናውን ይሆናል። የዛሬውን የኢፍጣር ፕሮግራም ንት ያሩልን ስፖንሰር ያደረጉልን ሁለት እህቶች አሉ። እነሱ እህቶቻችን ፋጡማና ሰኢዳ ናቸው ማለት ነው። የዚህ ፕሮግራም የዛሬው ሙሉ ለሙሉ ስፖንሰር አድርገው የኢፍጣር ፕሮግራም የሚያካሄዱልን ሁለቱ እህቶቻችን ናቸው። እዛ ሄደን ሙሉ ለሙሉ የምናይ ይሆናል። እንግዲህ የደረሳን ህይወት በቀደም ባለው በትናንትና ቪዲዮ አሳይተናችኋል። ዛሬ ደግሞ የበለጥ ሰፋ አድርገን የምናሳየችሁ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአሊፍ በጎ አድራጎት ማህበር የቲክቶክ ተከታታዮች እንዲሁም በዩቲዩብ ተከታተሉ። እንደሚታወቀው ያው የአሊፍ የበጎ አድራጎት ድርጅት ለበርካታ አመት ከአውርስ ካፌ ጋር በጋራ በመሆን ያው ሚሳኪኖችን ያስፈጠራል። በዘንድሮ አመትም ከእኛ ጋር በመነጋገር ከአንድ ሺህ በላይ የሆኑ ሚሳኪኖችን በየቀኑ በየቀኑ ከእኛ ከኛ ጋር በመነጋገር እያስፈጠረ ይገኛል ማለት ነው። ስለዚህ ይህንን ፕሮግራም ወይም ደግሞ ይህንን ቪዲዮ የምትከታተሉ በውጭም ያላችሁ በሀገር ውስጥም ያላችሁ አልፍ የበጎ አድራጎት ማህበር እንድታግዙት፣ እንድታበረታቱት እንፈልጋለን እናስባለንም። ስለዚህ ከጎኑ እንድትቆሙ ያው በዚህ አጋጣሚ መግለጽ እፈልጋለሁ። እኔ ኡስማን አህመድ እባላለሁኝ አውርስ ካፌ ባለቤት ነኝ። በጣም ነው የሚደግሙት በማፍጠሪያ ሰዓት ነው። ሁሉን ነገር አሰናርተው ተሸክመው በመኪናቸው እዛው ድረስ ያሉበት ድረስ እየወሰዱ የሚያስፈጥሩትና ይህንን ፓኬጅ እንግዲህ ከዚ በፊት እንዳሳየናችሁ፣ ቀይ ወጣ አለው፣ አለጫ አለው፣ ማነው ሐብሐብ አለው፣ ውሃ አለው፣ ሙሉ ፓኬጅ ነው። ስለዚህ እናንተ ገንዘባችሁን ሰጣችሁ ከእናንተ ሳይቀነስ ደግሞ የጾመኞችን ማስፈጠር የምትችሉበትን እድል አሊፍ አዘጋጅቶላቸዋል። እኛም ደግሞ በጣፋጭና ጥራቱን በጠበቀ መልኩ እያዘጋጅን ለእነሱ እያቀረብንላቸው ነው ማለት ነው። ስለዚህ ሁላችሁም ከአሊፍ ጎን እንድትቆሙ በዚህ አጋጣሚ ጥሪያችንን እናስተላልፋለን። አም ዳነሳት ለተገፋች ነፍስ ዘመን ላሳሳ ባይተዋር ሆና ላዘነች ከዳን ወገን ለምትል

አንድ ቃል መጣ ስቃይ መከራው ቢያይል ቢከርም ጽልመቱ ቢነግስ ጀንበር ብትቀርብ ተስፋ ላአንተው አላማ ላንስት ተጋግዘን መጣን ብርሃን ልንከስት ሰው ልጅ መንገዱ

ስትፈትል ሐዘን ሲወራት ልቦና ላችን አቅሙ ላይ ጠና ባይተዋርነት ተዋርነት አድሮ ሲዘና ከሰው ከዋጀባው እየነጠለው ከዓለም ፊት ገዝፎ እየጣ ወደ ተመልካቾቻችን እንግዲህ ሀሰን ሀገር ወደሚገኘው ሀሪማ ደርሰናል። ይሄ ቦታ ላይ የሚገርመው ነገር ከከተማ ትንሽ ወደ ላይ ራቅ ብሎ ወደ ተራራው አካባቢ ነው የሚገኘው። አሁን ያለንበት ሙሉ ከተማን የምናይበት ቦታ ላይ ነው ያለ ነው ማለት ነው። የሚገርም ሀሪማ ነው እንግዲህ። በዚህ ሀሪማ ላይ በጣም ብዙ ከ200 እና ከዛ በላይ ደረሳዎች እንዳሉ ሸየው አሁን እያጫወቱ ነበረ። እንግዲህ ኢንሻላ ዛሬ ላይ ከመቶ በላይ ያሉትን ደረሶች የኢፍጧር ፕሮግራም እናካሄድ ይሆናል። እንግዲህ የዚህን የኢፍጧር የኢፍጧር ፕሮግራም ያዘጋጀችልን እህታችን እህታችን ሰኢዳና እህታችን ፋጡማ ነች። እንግዲህ ሁላችሁም ለእህታችን ሰኢዳና ለእህታችን ፋጡማ ዱዓ እያደረጋችሁ ይህንን ፕሮግራም በደንብ የምትመለኩት ይሆናል። ተፈጥሮን በደንብ ተፈክሮ እያደረግን ያለ ነው። ሁላችንም በዚህ በኩል ከፍ ብላችሁ ተራራ ነው ትልቅ እየተራራለ በዚህ በኩል ደግሞ ከተማ ንታ ያላችሁና በጣም ደስ የሚል ሀሪማ ላይ ነው ያለ ነው። አልሐምዱሊላህ፣ ኢንሻአላህ እስከ ፕሮግራሞችን ፍጻሜ ድረስ አብራችን ቆዩ። ደረሰዎቹም ሸሆቹም ሁሉም ሲመገቡ የምታይ ይሆናል። አብራችን ቆዩ። አምኖ ለመዳን ጎጆን እንዲያበራ በፊርዶ ውስጠዳል ከቤቴም ማበር መቆም ይገዳል ወቅት ለከዳ ለአነሳር ለተገፋች ነፍስ ዘመን ላሳሳ ባይተዋር ሆና ላዘነች ከዳር ወገን ለምትል ለምትሻጋር ላአጣሽ ደጋፊ የሚያበኝ ሽራት መድኃኒት ላለ ደሶሚያ ሽራ ከኸይራት ልኩ ሸሽቶ ያልወጣው በጀሊል ጸንቶ ክብረት ነው እጣው ዛሬ ሊረካ እንደሰው ወገ ጀነት ላይ ሊያብብ ስያሜ ወደ ቤተሰቦቻችን እንግዲህ ከኢፍጧሩም ጎን ለጎን ለነዚህ አይነት ሀሪማዎችን ያው። ደረሶች የሚወጡበት ዲኒል ኢስላም የሚከደምበት ቦታ ነው። ስለዚህ የምትችሉ እህትና ወንድሞቻችን እንደነዚ አይነት ደረሳዎችን ሀሪማዎችን ብትደግፉ ድጋፍ ብታደርጉላቸው በደንብ የተሻለ ሳይሰቃዩ ማለት ነው። ምክንያቱ አሁን እዚህ ላይ ቅድም እንደነገርኳችሁ ቦታው ተራራማ ቦታ ላይ ነው። እንግዲህ ቀሪ አለማለት እንትን ያደርጋሉ ማለት ነው። ይሁን ደሞ አንዱ ወንድማችን እየገባ ነው፣ ቀሪ ብሎ በዚህ ሰዓት አፍጦር። እንግዲህ ትንሽ ደቂቃ ነው የቀረው እና በዚህ ሰዓት ላይ ነው እንግዲህ፣ ካለበት አካባቢ እየሰበሰቡ እያፈጠሩ ያሉት ወንድሞቻችን ማለት ነው። እና በታቻላችሁ አቅም ሁላችሁም ለማስፋት የምትፈልጉ ምሳሌ እዚህ አካባቢ ቆርቆሮቆሮቆርቆሮ በቆርቆሮ ቢሰራላቸው፣ ቦታው ሊሾ ቢደረግላቸው፣ ውዱእ ማድረጊያ ቦታ ውሃ ቢስተካከልላቸው በደንብ ዲነል ኢስላም ማስተማር ይችላሉ ማለት ነው። ደረሶቹም በደንብ ተመችቷቸው የመማር እንትን ይኖራቸዋል። መብራት በስርዓት ስቶቭ ኖሮ የሚጠቀሙበትን የሚያፈሉት ነገር በኤሌክትሪክ ቢጠቀሙ፣ አሁን እንደምታያቸው እዚህ ላይ ታች ላይ እንዳለው በእንጨት ነው የሚጠቀሙት። ከዛም አልፎ ደግሞ እንደዚሁ ዝናብ ሲጥል እዚህ አካባቢ ላይ ምንም ዓይነት የወጥም ሆነ እንጀራም ሆነ የስራ ነገር አይኖራቸውም። እና በቻላችሁ አቅም እዚህ ኸይር ስራ ላይ ብትሳተፉ ለማለት ያክል ነው። ኢንሻአላህ ኢፍጣራችን እንግዲህ ሁለት ደቂቃ ቀርቶታል። ከሁለት ደቂቃ በኋላ እዛንም እያደረገን ያለው ወደ ኢፍጣሩ እንሄዳለን። አብራችሁ እንቃሽሁ

ጽልመቱ ቢነግስ ጀንበር ብትቀርብ ተስፋ ላአንተው አላማ ላንስ ተጋግዘን መጣን ብርሃን ልንከስት ሰው ልጅ መንገዱ ፊትና ባ ያጣው ላይ ታችን ባዝን በድሉ በጣው ስቃይ ተብትቦ ጠልፎ እንዳይጥለው የአብሮ መጽናትም ተታደለው በአፍላ ልጅነት በለጋው ወራ ዱንያ ስትፈት ዘል ሲወራት ልቦናላችን አቅሙ ላይ ጠና ባይተዋርነት አድሮ ሲዘና ከሰው ከዋጀባው እየነጠለው ከዓለም ፊት ገዝፎ እየታገለው ብርታቱን ነስቶ ለሚያዋልለው ማነው ወገኑ አብሽር የሚለ ተገ ለተገፉት ድጋፍ ወገን አብሮነት መንፈስ አንድጋ ጋ ጨለማልን ግፍ በወልንተጋ በወልን ተጋ አብረልን ከትብ የጋራ እጣን አሊፍ እያል አንድ ቃል መጣን አሊፍ እያል አንድ ቃል መጣን አማና ተብሎ ሰላም አለይኩም አራምቱላ። ውድ ቤተሰቦቻችን እንግዲህ ኢፍታሩ ፕሮግራሙ እየተካሄደ ይገኛል። ደረሶቻችን እየበሉ ነው። ሾዎቹ ብቻ ናቸው እንግዲህ አልበላ ያሉን እንግዲህ እሳቸውን በሌላ የምንክስ ይሆናል፣ በአላ ፍቃድ። እንግዲህ ያው ኢፍጣሩ ፕሮግራሙ እንግዲህ ተጀምሯል። ሁሉም ደረሶቻችን፣ ወንድሞቻችን እየበሉ ነው የሚገኙት። እንሻ አላህ እህታችን ሰዒዳ እና ፋጡማ አላ ዜዛቸውን ይክፈላችሁ። ከሾዎቹም ከደረሶቹም ዱዓ የሚደረግላችሁ ሆነ እርሱን ዱዋቸውን እንግዲህ የምትቀበል ይሆናል ማለት ነው። እንሻ አላህ በተረፈ እንግዲህ እዚህ አካባቢ ላይ በጣም ብዙ ድጋፍ ያስፈልገዋል። መስጅዱም አካባቢውም በጣም ጥሩ ቦታ ላይ ነው ያለው። ይህንን ቦታ ግን ተሽቀዳድመን ኸይር ስራ መስራት አለብን። ብዙ ብዙ የሚሟሉ ነገራቶች አሉት። ቅድም በዛኛው በኩል ያሳየናችሁም ቦታ አለ ማለት ነው። ስለዚህ ይህንን ቦታ ሁላችሁም ተባብራችሁ የሆነ የተለያዩ ድጋፎች ብታደርጉላቸው ከዚህ የበለጠ ደረሰ አምስት መቶ ስድስት መቶ እስከ አንድ ሺህ ደረሰ ማስተናገድ ይችላሉ። ግን ቦታዋ ትንሽ ሰፋ አድርጎ ቢዘጋጅ የተሻለ ነው እና ሁላችሁም እዚህ ላይ ታስቡበታላችሁ ማለት ነው። ኢንሻላህ አሁን ደረሶቹም እያፈጠሩ ነው ያሉት። ሁላችሁም ደረሶቹንም ሼኾቹንም እነሱንም ዱዓ የምንሰማ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰኢዳ ና ከደረሶች ወንድሞቻችን ጋር የምናስፈጥረው ብለው ዱአ እንድታደርጉላቸው ብዙ ሀጅ ያለባቸው አረብ ሀገር ነው ያሉት። ሀገራቸው አላህ እንዲያበቃቸው ቤተሰብ ጋር በሰላም እንዲያገናኛቸው። አላጀባችሁ እንግዲህ ከሆነ ሀገራቸው እንዲሰሩበት በረካ ሆኖ በረካ ሆኖ በረካ ሆኖ ገንዘባቸውን በረካ አላህ አድርገው የሚጠቀሙበትም አድርገው

እንግዲህ አጅሩን ምታገኛለህ አድርገው እኛንም አላህ ያክብረን። አላ ስ ብስሚላይ አልሐምዱሊላህ ለንድ ህ እንዲህ እንዲያስፈጠሩን እነሱንም አላህ የሚያስፈጥራቸው አላህ አድርገው፣ ዱንያቸውንም ሚጠቅማቸው አላህ አድርገው፣ ጤናቸውንም የሚያገኙ አላህ አድርጋቸው። ቤተሰቦቻቸውም የሞቱትም ይማሩ፣ ያሉትም ይቆዩ፣ ሁሉም ይክበሩ። እነሱ መተው ለሀገራቸው በዲህና እንደው ሁሉን እንደው የዲህየውን ሁላ ማለት ነው። እንደው ፊቱን እንደው የጠቆረውን ፊቱን እንደው የከሳውን ሁላ እንደው ወዘም የሚያደርጉ አላህ ያርጋቸው። ለሀገራቸው አላህ ያብቃቸው። በአለም የሌላቸው እንደሆነ ዲህና ጓደኛ አላህ ይስጣቸው።

ዛሬ እንደምትመለከቱት በሐሰን ሀገር ክፍለ ከተማ ልዩ ስሙ ሐሰን ሀገር ሀሪማ የሚባለው ደረሶች የኢፍጣር ፕሮግራም እያካሄድ እንገኛለን። እዚህ ከኋላ የምትመለከቷቸው ደረሶች ቁጥራቸው ከሃምሳ በላይ የሚሆኑ ደረሶች ናቸው። የኢፍጣር ፕሮግራም የሚሆን ምግባቸውን ይዘንላቸው መጥተናል። እንዲሁም ደግሞ ለስሑርም የሚሆናቸው እንዳይቸገሩ ቅድም መግቢያችን ላይ እንዳያቸኋቸው ቀሪ አያሉ ሳህናቸውን ይዘው እየዞሩ ነበር የሚሄዱትና ያ ነገር እንዳይከሰት በማሰብ የኢፍጣርና የሰሁር ፕሮግራማቸውን የሚሸፍንላቸው ምግብ ይዘንላቸው መትናል ማለት ነው። ቀጣይ ደግሞ ኢፍጣር የት ይሁን ማስፈጠር የሚፈልግ ወንድም እህቶች ከስር በምትመለከቱት የስልክ ቁጥራችን አድራሻ ማግኘት ትችላላችሁ። አሊፍ የበጎ አድራጎት ማህበር ወሎ ኮምቦልቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ